መጨረሻ ብሩክ ሁሉንም ፈነቃቅሎ ወጣ። በሚያስደስት ሁኔታና በሚያስገርም ነገር ደብዳቤ ጽፎላቸው ስለነበረ ሞገስና መድብል አግዘውት ብሩክ ተታገደበት ወጣ። እናም እያንዳንዱ መረጃ በሙሉ ነገራቸው። ካሌብ እጅግ በጣም አረመኔና ጨካኝ ሰውዬ ነው። እኔን ለቀናታት ሲያሰቃየኝና አበሳየን ሲያበላይ ነበረም። ስለዚህ እንዲህ እንደዋዛ የሚፋታን አይነት ሰው አይደለም ብሎ ተናገረም። መድብል መድብል በፍጹም እኔ እሱን አልፈራውም። አንተን እንዳሰቃየህ እኔም አሰቃየዋለሁኝ። ስለዚህ አሁን ልቀቁኝ፣ እተኩስበታለሁኝ ብሎ ሲል አይ፣ ተረጋጋ፣ እንደዚህማ ማድረግ አንችልም ብሎ አለው። አይ ሞገስ፣ እኔ በፍጹም መታገስ አልችልም። እስኪ ተመልከተው፣ ወንድሜ እኮ ደም በደም ሆኗል ብሎ ሲል ደመ ደም እኮ ይሄ ቀላል ነገር ነው። ታውቃለህ፣ እኔ ያን ጊዜ ገንዘቡን ሲሰጡኝ ሁሉንም ነገር የሰጡኝን ዕቃ ወደ ውጭ ሀገር ይዤ እንደሚሄድ አልነበር የሚያውቁት። ስለዚህ በዕቃው ጉዳይ እጅጉን ተናደዋል፣ እጅጉን ደግሞ ጭሰዋል። በዛ ላይ በጣም ብዙ ሚሊዮን ብር ነው ያከሰርኳቸው። ስለዚህ አሁን ድረስ ራሱ የያዙኝ እኔ ነገ ዛሬ እያልኳቸው ነው እንጂ በፍጹም እመነኝ ይገሉኝ ነበረ። ስለዚህ እንደዚህ እንደዋዛ እሱን ልንገለው አንችልም። እሱን እንኳ ብንገለው ተተኪዎቹ አሉ፣ ብቻውን አይደለም ካሊብስ ብሎ አለው። እና ታዲያ ማን ጋር ነው አላውቅም፣ ብቻ ግን ሲያወራ ከሱ በላይ ራሱ ትልልቅ ሰዎች እንዳሉ ነው። ስለዚህ ቀስ ብለን አጥንተን ሁሉንም ነገር ማድረግ አለብን ብሎ አለው ማህሌትን ብሩክ አግኝቶ አንቺ አረመኔ ጨካኝ፣ እንደ ብደፊል ነው ጭራሽ ከወንድሜና እንዲሁም ከሞገስ አንድ መቶ ሺህ ብር የምትወስጁ ብሎ ሲላት፣ እና ታዲያ እኔ ምን አገባኝ እ ታውቃለህ አንተን እኮ ለአንተ ብዬ ነው እንጂ ለሌላ ለማን ብዬ ነው። ምን ማለት ነው? ለእኔ ብለሽ ለእኔ ያዝነሽ? አይ እኔማ ለአንተ ለምንድን ነው የማዝነው? ነገር ግን አንተን የት እንዳለህ ለመናገር ብዬ ነው ገንዘቡን የተቀበልኩት። እናም ላጠምድላቸው ነበር ግን ደግሞ ዝና ከሚገለኝ ያንተ ወንድም ቢገለኝ ይሻላል ብላ ፊት ለፊት ተጋፈጠችው። ማህሌት አሁን ላይ እጅጉን ደስ በሚል ሁኔታ እና በሚያስገርም ሁኔታ ከዝና ጋር ፉንቃ ፉቅቅ አርጓታል። እናም ለኢፍራታ አሁን ላይ እኔ በጣም ደስተኛ ነኝ እና ደግሞ ፍቅር ከዝና ሳይዘኛ አይቀርም ዝናም ደግሞ ለኔ ያለው ስሜት እጅጉን ይለያል ብላ ተናገረች። ሰላም ሰላም፣ ውድና የተከበራችሁ የትሲስ ስንዲቅ ሚዲያ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም እኔ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እነ ቅድስቴ በችግር እንግዲህ የችግር አረንጋ ገረፋቸው ቤት ውስጥ የሚላስና የሚቀመስ ጠፍቶ የብሩክ ማሄድ እጅጉን ልቧን ሰበረው። ቅድስቴ እዚህ ፍቅር አለ፣ እዚህ ደግሞ የቤት አስቤዛ። ቆይ ምን አባቴ ላደርግ ነው? በዛ ላይ ደግሞ ምንም ቢሆን እንኳ ቤተሰቦች ከኔ የሚጠብቁት ነገር አለ እና ታዲያ እንዴት አድርጌ ነው ይህን ሁሉ ጉድ በአንድ መስመር የማስሄደው? እያለች በሀሳብ ተዋጠች። ከዛ ዳጣ፣ ቆይ ለምንድን ነው እንደዚ የምትይው? ብሩኬ እኮ ለእኔ በጣም ብዙ ነገር ሲያደርግልኝ ኑሯል። ስለዚህ እንደውም ከዚህ በኋላ እራሱ እኛም እየሰራን ስለምንበላ ስራ መስራት አለብሽ። እንዴ ግን እኮ ልክ ነሽ ቅድስት ዳጣዬ ምክንያቱም እኔ አሁን እዚህ በቃ ምን አለ ብለሽ ነው? በፊት ጋሽ ስለለነበር አሁን ግን ምሳሌም ትምህርት ቤት ትሄዳለች። እንደገና ደግሞ መድብልም ሁሌም ውጭ ነው ያለው። ስለዚህ አንድ ተጨማሪ ስራ ብሰራ እኮ ምናልባት ቀለባችንን ልንችል እንችላለን ብላ አለች። አዎ ልክ ነሽ፣ እንደዛ ነው ለአሁኑ ግን፣ ለአንድ ሳምንት የሚሆን አስቤዛ እኔ አባቴን አሟላ እለዋለሁኝ ብላ አለች። እናም በጣም ተገረመች ቅድስቴ ይገርማል ለካዳጣ እንደዚህ በሳልና ትሁት ልጅ ነሽ፣ ማለት ነው። ምን ማለት ፈልገሽ ነው? ማለቴ እኔ እንደዛ አትመስለኝም ነበር። ታውቂያለሽ፣ እኛ የጎዳና ልጆች እኮ ፍቅር ነን። በዛ ላይ ደግሞ አንዱ በልቶ አንዱ ሳይበላ የሚያድርበት ምንም ምክንያት የለም። ብሩኬ እስከሚመጣ ድረስ ሁሉንም ኃላፊነት ለእኔ ስጪኝ ብላ ተቀበለች ኤፍራታ። በመድብል ፍቅር ፉንቅቅ ስላለች እያንዳንዱ ነገር ንገሪኝ ብላ አለች። ታይኝ እስኪ መድብል የሚባል አረመኔና ጨካኝ ከብሩ ጋር ሆነው ሊገሉ ነበረ። አግተው እያሰቃዩ ነበር። እውነትሽን ነው? አዎ። ቆይ ግድ ለእኔ ለምንድን ነው ያልነገሩኝ? ምን ማለት ፈልገሽ ነው? ለአንቺ ምንሽ ነው? እና ይነግርሻል። እሱን ተይው በቃ። ኦ ፍቅር ይዞሽ እንዳይሆን። ምን ችግር አለው? አይደለም መድብል፣ አንቺ ራሱ ከዝና ፍቅር ይዞሽ የለ እንዴ? እንደዛ እየፈራሽ እና እንደዛ እየተንቦቀቦቅሽ ትሰምኛለሽ። እሱና እኔ አንድ አይደለንም። አርፈሽ ብትቀመጭ ይሻልሻል ብላ ስትላት አይ ማህሌት እንግዲህ አንቺ ራሱ በእኔ ህይወት አይመለከትሽም፣ ብላ አለች። ውድ የትርስስ ስንድቅ ሚዲያ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ብሰዎች